ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ምን ሰላም አለ ብላችሁ ነው? እንግዲህ አሁን እንደምታውቁት እኔ ጋሽዬ ጋር ደውዬ ነበረ። በቃ ጋሽዬ ማናችሁም እንዳደውሉብኝ፣ እኔ አብርሽ የሚባል ልጅ የለኝም ልጅ አይደለም ብለዋል ማለት ነው። የሩታ እናትም በጣም እጅግ በጣም ከምትሉት በላይ አዝነዋል አዝነዋል። ምክንያቱም እኛ ሽምግልናውን እናካሄድ ተብሎ ጥሪ ቀርቦለት ነበር ለአብርሽ ማለት ነው። ካያችሁ በባለፈው ቪዲዮ ላይ ኑ እርቅ እዚሁ ይካሄድ እኛ እናስታርቅ ብለው በገቡበት፣ እሱ ግን የሰጣቸው ምላሽ የተለየ ነው። ለሩታ እናት ማለት ነው ወደ ሽምግልናው መግባት እንደማይፈልግ ነው። ከሄርሜላ መራቅ እንደማይፈልግ አስረግጦ ነግሯል ማለት ነው። ጋሽዬም ይሄን ነገር ሰምቶ በጣም ከምትሉት በላይ አዝኗል ያሉት። እንግዲህ ታውቃላችሁ ቡታ ጀራ ነው ያሉት። በጣም ከባድ ሁኔታ ላይ ነው። ነገሮች ሁሉ በጣም ጥብቅ ብቅ ብቅ ብለዋል። በጣም ከምትሉት በላይ በጣም አጨናናቂ ነገሮች ተፈጥረዋል ማለት ነው። አብርሽ ከሄርሜላ መራቅ የማይፈልግበት ነገር አለ። እሱ ምንድን ነው? አብርሽ ከሄርሜላ መራቅ የማይፈልግበት ነገር ምን መሰላችሁ? የተያዘበት ነገር አለ። ሄርሜላ ለአብርሽ የያዘችበት ፋይል አለ። ስለዚህ ያንም ፋይል ደግሞ ምንም አማራጭ የለውም። ያለው አማራጭ ምንድን ነው? ያንም ፋይል እንዳይለቀቅበት ሲል ከሄርሜላ ጋር እንደዚህ በቃ ቂጥ መቅጠብ ነው። ስለዚህ አሁንም እየተካሄደ ያለው ነገር ይሄ ነው። ሌላው ደግሞ አቤል የሚባለው አቤል አልተማራችሁም አታቁም ምናምን እያለ እኛን እኛ ኦዲንሶችን እየተቸ ነበር። አቤል ማለት ያ አይታችሁታል፣ ያ ያ እርኩሱ ማለት ነው። እሱ ነው ለዚህ ሁሉ ነገር የሩታ ሕይወት እንዲረባበሽ ያደረገው ና ሲያወራ ሰምታችኋል፣ ሁሉንም ሰምታችኋል። ስለዚህ አልተማራችሁ ምናምን እያልክ እኛን በዛ ደረጃ ልሰድበን አይገባም። አንተ ኩርንችት ኩርንችት ሰምተሃል። ሁለተኛ ኦዲንስን አንዳንድ ኦዲንሶች ያልተማራችሁ ምናምን ብትል ብንሰማክ እኛ አንፋታክም። ያልተማረ ኦዲንስ የለም። ስለተማርን መሰለኝ ሰብስክራይብ አድርገናችሁ የምንከታተላችሁ። ባንማር እንዴት ሰብስክራይብ በተኑን መጫን እንዳለብን እንኳን አናቅም ነበር። ገባክ? ስለዚህ እኛን ያልተማራችሁ ልትለን አይገባም። አብርሽ ኦረዲ አንተ ከሚባለው በላይ ጠግበካል። ከቤተሰብ ውጭ ሆነካል። ፋዘርክ አዝነዋል። ጋሽዬ አዝነው በጣም አዝነውብካል። ሽምግልና ቀጠሮ ላይ ዛሬ ጠዋት አራት ሰዓት ተቀጥረክ አልገኝም ብለክ ተናግረሃል። በቃ ያለው ነገር ይሄ ነው። ቤተሰብ ተረባብሿል። ሩታ ጥሩ ስሜት ላይ አይደለም ያለችው። ያንን ካየች በኋላ ከሴት ጋር አንድ አልጋ ላይ ነው የተገኘከው። አንድ ክላስ ውስጥ ከሴት ጋር ነው የተገኘው ገባክ። ከሴት ጋር ክላስ ውስጥ ተገኝተ ከራሱ ክህደት እየፈጸምክ ነው። ክህደት ነው እየፈጸምክ ያለው። ታይተክ አልታየሁም በግድ የምትል ማለት ነው። ኦኬ። ከሄርሜላ ደግሞ ገንዘብ ለነ አቤል፣ ሄርሜላ ለነ አቤል ረብጣ ረብጣ ብር ነው የምትሰጣቸው፣ ይህንን ነገር እንዲያደርጉ ገባችሁ? ይህንን ነገር እንዲያደርጉ ሄርሜላ አብርሽና ሩታ እንዲለያዩ ዋና ገንዘብ ከፋይባል ደሞዛቸውን የምትሰጣቸው ሄርሜላ ናት። ለነ አቤል ለአቤልም ለብሩክም ወራዶች ናቸው። ልክስክስ ናቸው። በሩታ እጅ በልተው ሩታን ክደዋታል። ስለዚህ አሁንም ቢሆን በሩታ ላይ ለሚደርስባት ለሚፈጸምባት ነገር ሁሉ ኃላፊነቱን የሚወስደው አብርሽና ሄርሜላ ናቸው። ሄርሜላ ናቸው። ሽምግልና ላይ ዛሬ አንገናኝም ብላችኋል። ስትጠሩኑ ስትባል ባል ስትደወል ሲደወልልክ ስልክ አታነሳ መገኘት አትፈልግም። የሩታናት ቢጠይቁክ ምላሽ መስጠት አልቻልክም። ስለዚህ አንተ የራስክ ምርጫ ጥሩ ሆኖ ሳለ የልጅቷ ህይወት ግን አያሳስብክም። ስለ ራስክ ብቻ ነው የምትጨነቀው። አዎ አውቀናል። ሄርሜላ ከሄርሜላ ጋር ምን ስታደርግ ምን አይነት ፋይል እንደያዘችብክ እኛ ስለምናቅ ለማያውቁት ንገራቸው። እሺ ይሄ ነው ልልክ የምችለው ሌላው ቅድም ተናግር ያለው አቤል የምትባል ብዙ አፍክን እንዳከፍት። ኦኬ፣ ብዙ ስለ ኦዲንስ አንዳንድ ያልተማራችሁ ስለማታገናዝቡ ነው ምናምን የምትለው ቪዲዮ አይቼ ይህን አክል ተናንቀናል እንዴ! እኛን ልትንቀን አይገባም። ኦኬ፣ እኛን ልትንቀን አይገባም። በተለይ እኛ ኦዲንሶችን በፍጹም ማንኛውም አንድም ኦዲንስ ልትንቅ አይገባም። ያልተማራችሁ ምናምን፣ አባቶቻችን ጥንቶቹ እኮ አያቶቻችን እኮ አልተማሩም ያልተማሩ ነበሩ፣ ግን ስማርት ነበሩ። አስተሳሰባቸው በጣም የረቀቀ ነበረ። እና ዛሬ አንተ ተምር ያለው ብለክ ከገጠር ወደ ከተማ ስትመጣ በቃ የተማርክ ምናምን ነገር አድርገህ አሰብከው እንዴ? ለነገሩ እኔ ምን አገባኝ። አይለቁህም። ኦኬ ኦዲንሶች፣ እሳት የላሱ ኦዲንሶች አሉ፣ አይለቁም። ለንግግርክ ወጥተክ ይቅርታ እንድጠይቅ ነው የምፈልገው። ኦኬ ኔክስት ታይም ደግሞ ማንም ሰው ላይ አፍክ እንዳከፍት ያልተማራቸው ኦዲንሶች ብለህ አቤል የምትባለው አንድ ነገር ስታወራ እንዳልሰማክ እንደዚህ ወጣ ያለ ቃላቶችን እንዳትጠቀም ያልተማረ የለም ባይማሩ ራሱ የበሰሉ ብዙ እህት ወንድሞች አሉ ይህንን አገናዝብሽ ሰው ያልተማረ አይባልም ሲጀምር የሰው ልጅ ከወዱ ሲወጣ እድሜውን ያስተምረዋል ሌላው እንኳን አለማዊ ትምህርት እንኳን ሄዶ ባይማር ማለት ነው ስለዚህ ይሄ ነው ለምችለው ሩታ ስልክ እንዳታንሺ ሲደውሉልሽ ከዚህ በኋላ ከነሱ ጋር በምንም ነገር መገናኘት የለብሽም የራስሽ የሆነውን ቪዲዮ ስሪ ይሄ ነው ለምችለው። ዛሬ ቀጠሩ ነበራቸው አልተገኘም። ሽምግልና ነበር አልተገኘም። ማን ነው አብርሽ? አብርሽ ደሞ ጋሽዬ ልጄ አይደለም ብለዋል ማለት ነው። ልጄ አይደለም ብለዋል። በቃ ልጄ አይደለም ተብለካል። የራስ ጉዳይ አንተ። አላማክ ምን እንደሆነ አላቅም። ምንም አይ ዶንት ኖ ምን እንደሆነ ሐሳብክ። ጋሽ አብርሽ ጋሽ አብርሽ መረጋጋት ተስኖታል። ሄርሚላ ፋይል ይዛበታለች፣ ዶክመንት ይዛበታለች። ለዛ ነው እንደዚህ እያቁነጠነጠው ያለው። የራሳችሁ ጉዳይ ሩታዬ፣ እኛ ካንቺ ጎን ነን፣ አይዞሽ።